አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ የዛህራ ቲዩብ ቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው፣ አልሐምዱሊላሂ። ውዶቼ፣ እየጠፋችኋለሁ። ሰሞኑን ቪዲዮ እየለቀቅኩ አይደለም፣ አልመቻችልኝ ብሎ ነው ማለት ነው። እና ውዶቼ፣ ደግሞ ቪዲዮውን ስለቅ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ኮሜንት ላይ ደግሞ አስቀምጡልኝ የምትፈልጉትን ነገር ብዬ ነበረ። ለማንኛውም የምትፈልጉትን ነገር ያው ከሀገር ቤትን ቪዲዮ ለመስራት ፈላጊ መኖርና ለመኖር እርግጠኛ ለመሆን ፈልጌ ነው ማለት ነውና ዝም አትበሉ እሺ። ኮሜንት ጻፉ፣ ላይክ ሼር እያደረጋችሁ አበረታቱ። ግዴታ በፈራን ገና በሆነ በጭፈራ ወይ ደግሞ በሚያዝናና ነገር ብቻ መጣት የለብንም። ጠቃሚ ነገር ነው ይበልጥ ለኛ የሚጣማን ብዬ አስባለሁ። ዛሬ ይዤላችሁ የመጣሁት ባለፈ የቀጠለ ቋንቋ ለመልመድ የሚጣማችሁ ብዬ ማለት ነው ይዤላችሁ እመጣለሁ ብዬ ነበረ እና ያው ሁላችንም ሀገራችን ስንመጣ ቋንቋ ለመልመድ ብዙ ነገር አሳልፈን ነው የለመድ ነው እና እኔ ያኔ አዲስ በመጣሁበት ሰዓት የጠቀመኝን ነገር ነው ማካፍ የማካፈላችሁ ማለት ነው። የመጀመሪያው ነገር አሪፍ ነው ብዬ የማስበው አንደኛ ነገር መጀመሪያ እችላለሁ፣ አያቅተኝም ብሎ ማሰብ ማለት ነው እችላለሁ ማለት ማለት ምንም ነገር የኔ በቃ ከባድ ነው ብሎ አለማስተያየት አሪፍ ነው ብዬ አስባለሁ። አንደኛው ነገር ይሄ ነው። ሁለተኛው ደግሞ ሚዲያዎችን ይሄ አረበኛ የሚናገሩ ሚዲያዎች ለምሳሌ ሙስሊሞች ሲሆን ደአዋ ምናምን ማዳመጥ፣ አረበኛ ቅልቅል፣ አብዛኛው አረበኛ ውርቶ ከዛ አማርኛ ስለሆነ በደንብ እንዲገባ እንዲ አሪፍ አይነት አረበኛ እንዲኖረን ያደርገናል። ከደአዎ ከትምህርቱን ባለፈ ራሱ ብዙ ጥቅም አለው ማለት ነው ቋንቋ ወዲህ ደግሞ በባልሆን ነገር ግዛችን እንዳናባክን ያደርገናል። ያኔ ሁለት ወር በአንድ ድንጋይ ነው ማለት ነው። ሙስሊም የሚያልሆናችሁ ብትሆኑ ደግሞ በካርቶን ፊልም አላሉ እንደዚህ በአረበኛ ቋንቋ ሂጂ ይህን አምጪ እንደዚህ በይ እያለ እንደ እንትን እንደ ፊልም የሚሰራው ማለት ነው። እና እንደዛ አይነት ነገር አለ፣ ፊልም አለ አረበኛ። ይሄ ቀድ ያረቦቹ ድራማ የሚሰሩት በጣም ቀላል ነው፣ አረበኛቸው ይገባል፣ አነጋገራቸው ምናምን እና እንደው በቀልድ እያረጉ እንደው ይበልጥ ነው እንዲያውም የሚገባው ማለት ነው። ሌላው ደግሞ የምናገኛቸው ሰዎች ጋራ ለምሳሌ ኢትዮጵያውያን የትም ስናገኝ፣ ቋንቋ የለመደ ሰው ስናገኝ፣ አማርኛ ሲያወሩ ካገኘ አረበኛውን ተማራት ይልቅ አማርኛው ነው የሚቀድመን፣ ወይም ደህም ወደስ የሚለን ለወዲው ተግባብተን አውርተን መለያ ስለምንፈልግ ማለት ነው። ያ ነገር ግን ይጎዳናል አረበኛ ለመልመድ ለአዲስ አረበኛ ብናዋራ ስናወራ ይበልጥ እንጠቀማለን። እዛ ቦታ እንደውም ብዙ ነገር ነው ይዘን መሄድ ያለብን። አጋጣሚ አማረኛ አረበኛ ምችለ የለመድ ሰራተኛ ካገኛችሁ ሌላውን ወሬ ተውት። ቋንቋ ብዙ ነገር ይዛችሁ ሰሄድ ያላችሁ ብዙ ነገር ተለማምዳችሁ ማለት ነው። ሌላው ደግሞ ሌላው ደግሞ እኔ የጠመኝ የነበረው ያኛው ማለት ነው መጽሐፍ ነው። በጣም መጽሐፍ ይጠማል። መጽሐፍ ናችሁ ሪከርድ ማድረግ ትቻላላችሁ በራሳችሁ ስልካችሁ ላይ ሪከርድ ያደርጋችሁ ደግማችሁ ማዳመጥ ማለት ነው። ግን መጽሐፍ ወዲያው በቃ ለምሳሌ ዛሬ ቀን አንድ ጓደኛማ ግን እንግሊዝኛ የተወሰነ የምትሞክሩት የሆነ አረበኛ ወደ እንግሊዝኛ አማርኛው እንግሊዝኛ ማነው አማርኛ ቢሆን ብቻ ግን እንደፈለጋችሁ ወደ የሚገራችሁ ማመሳሰል ትችላላችሁ። በማመሳሰል ደረጃ ብቻ ከተከታተላችሁት በጣም ቀላል ነው ማለት ነው። ግን ክትትል ይፈልጋል። ሌላው ደግሞ ያን ይገርመኝ የነበረው ማለት ነው፣ አዲስ ቋንቋ ስለም እንትን አለው ይሄ የሆነ ጆሯችን ይመጣል። የሆነ ቃላት በቃ እንሰማዋለን ብቻችንን ሁነን ማለት ነው። ከዛ እንደዛ የምትሰሙት የሚያቃጭልባችሁ የሚያወሩት አረበኛ ትርጉሙ ሳታውቁት ምን አረበኛው ብቻ ጆሯችሁ ላይ የደጋገመ የምትሰሙት አረበኛ ያ ልትይዙት የገራላችሁ ነገር ነው ማለት ነው። ወደናንተ እንዲሁ ይሄን ነገር የጀረበ ካለ ወልዳ አስቀምጡልኝ ጻፍ ከሰ ማለት ነው። እኔ በጣም ነበር የሚገርመኛ በቃ እነዚህን አሁን አዲስ ለለምድ ነው ማለት ነው ብዬ አስብ ነበር። እና እነዛን ቶሎ እጽፋቸዋለሁ አእምሮ ላይ ሲያቃጭሩብኝ እጽፍና ከዛ ባገኛት አጋጣሚ ልጆቹንም ይሄ ተማሪዎች ልጆች ብዙ ጊዜ ያኔ እኔ የነበርኩበት ሳውዲ ገጠር ነበርና ከከተማ ሲመጡ እንደዚህ በ15 ቀን በወር ምናምን እንጂ አላገኛቸውም ነበር። አሮጊት ጋር ነበር የምሰራው ቋንቋ ለመልመድ እኔ ጥረት ባላር ከባድ ነበር ያኔ አሮጊቷ ጋር ምን አወራለሁ። ስራ ውጭ ግን እንደዛ እኔ ልክ አይምሮ ላይ የሚመጣብኝን ነገር ጽፌ ጽፌ ጽፌ ልጆቹ ሲመጡ ልጆቹን በእንግሊዝኛ አማቸው ብቻ በገባቸው ያስረብኛል ማለት ነው። እርፍ ርጅር ወላላዝም ስብናላ እርፍ ርጅሮች ለማለት የሆነች ልጅ ሴትዬ የልጅ ልጅ ናት ላስታስተምረ ይፈልገ በሆነ ደረጃ ላይ ቁጭ አደረገች እና እንደዚያ ብዙካያርገ እ እንደ ላይ እናንተ ለመማር በጣም ጥረት ካደረጋችሁ እነሱ ደግሞ በዛው ልክ ቀን ይሆናለው ማለት ነው። እና በዛ ልክ ቋንቋ ለመልመድ ይጣማችኋል ማለት ነው። የምር ብዙ ነገሮች እነዚህን ነገሮች ተለማመዱ የምር ይጣማችኋል። ያን አስታውሼ ነው በቃ አሁን ላይ እኔ እንዴት ነበረ ሲገባኝ ነበር። አሁን ላይ እኔ ብዙ ልጆች ብዙ ሁለት አመት ናቸው አልገባንም ስል ይሰማል። እኔ ያኔ እኔ እንጃ፣ ሶስት ወር አልፈጅብኝም ነበር ቋንቋ ያኔ። ፐርፌክት ነው አወራሁ ባላችሁም፣ ግን በቃ ለራሴ የሚያስፈልገኝ እነሱ ጋር ለመግባባት ያህል ለምጄ ነበር ማለት ነው። አምስት ወር ስድስት ወር እያለ በደንብ ማለት ነው። በአመት ያወራ ነበር አረበኛ። አሁን ላይ ግን ያው አንዳንዶች ፈጣኖች ቢኖሩም ግን ብዙዎቹ አረበኛ ከበደኝ የሚሉ ስላለው ማለት ነው በቀጣይ ደግሞ ማለት ነው እየላችሁ እመጣሁ። እኔ አሁን ያለሁ ዱባይ ነው፣ እሱ ሳኡዲ እንደዚያ። አሁን የለመድኩትን አረበኛ ዱባይ ስመጣ ደግሞ እንደገና ተስቆብኝ ማለት ነው። እነሱ ይገባቸዋል፣ ግን እኔ እነሱ ስለማይገባኝ የሳኡዲ አረበኛ ስወራ ከኢትዮጵያ ተወላጅ ሳይሆን የሳኡዲ ተወላጅ እስከሚመስላቸው ድረስ ነበረው ማለት ነው። እንተነስልኛ ነበረውና ከሳኡዲ ወዲህ ዱባይ እየመጣችሁ ካላችሁ ነገ ደሞ ያው ተስደት ወደ ስደት ከመሄድ አላ አይጠብቀንና፣ ማለት ነው። ግን ተሳውዲ ተመልሳችሁ ዱባይ መምጣት የሚያሰባችሁ ካላችሁ ብቻ። ግን በምንም ነገር የሳውዲ ቋንቋ የማን ነው? የዱባይ ቋንቋ የሳውዲን ቋንቋ ለምዳችሁ አረብኛ፣ ግን ዱባይ መታችሁ ያልሞከራችሁ ልጆ እንደገና አዲስ ነው የምትሆኑት። እና ለሱ የሚጠቅማችሁን ሳውዲና ዱባይ ምን ያህል ልዩነቱን ያለውን አንዳንድ ቃላቶች እያነሳ እናነጋገራለን። ይችላችሁ መጣለሁ ማለት ነው። እስከዛ ፊያማ አንድ ሰላማችሁ ይብዛ በያላችሁበት በአለም ዳርቻ፣ እኔንም ላይክሽር ክሽር ሰብስክራይብ አድርጉልኝ አሳድጉኝ። እኔ በቅርብ ሀገር ይገባለሁኝ፣ እዛ ሰርድ ይበለጠ ብዙ ጥሩ ጥሩ ነገር አመጣላችኋለሁ። እየቀርባለሁ። በቃ ሸር አርጉልኝ፣ የምር አበረታቱኝ። ሰብስክራይብ ብዙ ነው ግን የሚያይልኝ ሰው ሃምሳ ሰው እንኳን የለም። ምን ነው? የመረቀ ሰማ እንትን አትበሉ። በቃ አግዙ፣ ሰው አንዳንድ ጊዜ የሚታገዘው እኮ በቃ አግዙ ሰው ብሎ ይታገዛል። እሺ። እና በተረፈ ያው አለመቼ እያሉ ነው መጠፋው። አልጠፋም፣ ይሻላል አለመጥፋት። እሞክራለሁ። እና ኮሜንት ላይ አስቀምጡልኝ የምትፈልጉትን ነገር፣ ቤት ቦታ የምትፈልጉ ልጆች ካላችሁ ደብረዘይት ማሻ። ቪዲዮ ለማሰራት ግዴታ የእናንተን ምላሽ ማወቅ አለብኝ። ማን ፈላጊ መኖሩን እራሱ ዴስ ስለኛ ማለት ነው። እና እዚህ ዲክተር ላይ እየለቀለቁ እመጣላቸዋለሁ ትፈሽል